ሀይሚ በብሩኬ ህይወት ለምንድን ነው መቀለድስ ያስፈለገው? እንዴት ሳንቺ እንደዚህ አይነት ነገር ታደርጊያለሽ? ለልጅ ስ ለምን ተስፋ ትሰጭዋለሽ? ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና እግዚአብሔር ይመስገን። ያው ትናንት አይታችኋል በሀይሚ በብሩኬ ዩቱብ ዩቱብ ዩቱብ ቻናል የተለቀቀውን እሱም ምንድን ነው ሀይሚዬ በፊት ከብሩክ በፊት የነበራት ፍቅረኛ መቶ ኦረዲ ብዙ ነገር ነው ወጥቶ የተናገረው። ኢቭን ቀለበት አብረው እንዳሰሩ ከዚህ በፊት በጣም እንደሚያወሩ ጥሩ ግንኙነት እንዳላቸው ነው እየተናገሩት ማለት ነው። እና በጣም የሚገርመኝ ነገር በጣም ስትናገር የነበሩ መሰለኝ ብላን ስታወራ የነበረው ማለት ነው። እና አንደኛ በመሰለኝ ህይወት አይጀመርም። ኦረዲ ይሄ ነገር እኔ እውነት ነው ብዬ አላምንም። ለምን ሀይሚ እንደዚህ አይነት የምታደርግ ልጅ አይደለችም። ለምን ያን ፋይል ሳጨርስ ወደዚህኛው መምጣት ተገቢም አይደለም። ያን ፋይል ዘግቶ ነው የሆነ ሰው ህይወት መጀመር ያለበት ማለት ነው እና እሱ ያለው እኔ አላሳዝንሽም ወይ እኔ አላሳዝንሽም ወይ የኔ ህይወት እንደ ቃቃ ነው ወይ የኔ ህይወት አያሳዝንሽም ወይ ከኔ ጋር ሳጨርሽ እንዴት ወደ ብሩክ ትሄጃለሽ? ለእኔ እኔ እኔንም ለምን በህይወት የተጫወቻለሽ እኔ እስካሁን እየጠበቅኩሽ አይደለም ወይ ብሎን ያወራው ማለት ነው እና ኦልሬዲ ካሜራ ማን ጠርቶ ነው ቪዲዮ ምናምን የተጫነው ማለት ነው እና ሀይሜል ይዛው ስትቀረጥ በጣም ደስተኛ አልነበረችም። በጣም እየተቆጣች፣ በጣም በሀይለኛ እንትን እያለች ነበረ እና እና በጣም ብዙ ነገር ተናገሩ። ምንም ትላሉ በመሀል ያመለጣት ነገር እኔ ሲያወሩ እንደነበረ፣ በቴክስ እንደሚያወሩ፣ እንደሚደዋወሉ ጥሩ ግንኙነት እንዳላቸው ነው ስታወራ የነበረው ማለት ነው። እና እሺ እኔ አንደኛ በሁለት መንገድ ነው ዛሬ ላይ ልናገር የመጣሁት ማለት ነው። ይሄ ነገር ፕራንክ ከሆነ ለምንድን ነው እንደዚህ አይነት ፕራንክ መስራት ያስፈለገው? ለምን በላያችሁ ላይ ታሟርታላችሁ? ቀባችሁ አይደለ ከዚህም በፊት ሮዛ መታ ከሮዛ ጋር እንደዛ ሰጣላችሁ ምን ተባላችሁ? አሁን ደግሞ ይሄ ቢኒ የሚባለው ኦልሬዲ እንደሚመስልኝ ቢኒ ማለት የሆነ ጊዜ ለብሩክ ዱባይ ሀይሚን ጥሯት የሄደው ልጅ ነው። ለሀይሚ መታመም የሄደው ልጅ መሰለኝ ይሄኛው ልጅ ማለት ነው። ከሱ በፊት ሌላ ጓደኛ አላት ከተባለ ከብሩክ ጋር ሶስት ጓደኛ ሊሆኑ ነው ማለት ነው። እና ሀይሚ አንዳንድ ጊዜ ልክ አይደለም። ትክክለኛ ነገርን ተገቢ ያልሆነ ነገር ስናይ ተገቢ አይደለም ብለን እንናገራለን። ለምን እንደሆነ ታውቂያለሽ? አንቺ ብሩክ እያለ እዚህ ጋር ለብሩኬ አይዞክ፣ እኔ በጣም ወድካለው፣ አንተ የእኔ ቁልፍ ነክ የመክፈቼ ለማንም አልሰጥም፣ ፓስዋርድ ነክ ፓስዋርድ ለማንም አልሰጥም፣ የህይወቴ ቁልፍ የስኬቴ ቁልፍነት ስትይ እዚህ ጋር ስታቆለማመጪ ደግሞ በዛኛው ቤት ደግሞ ያኛውን ቤት ደግሞ ጥሩ አድርግተሽ መስራት ምን ማለት ተገቢ አይደለም። ለምን እዚህ ጋር አንድ ሰው ብቻ አይደለም እየተጎዳ ያለው ሁለት ሰው ነው እየተጎዳ ያለው ማለት ነው። ለምን እንደሆነ ታውቂያለሽ? ብሩክም ይጎዳል፣ ቢኒም ይጎዳል። አንቺም ግራ የሚጋባው ውዝግብ ውስጥ ነው የምትገቢው ማለት ነው ሲቀጥል ፕራንክ ነው ብዬ ነው የማምነው። ማለት ለምን እንደሆነ ታውቃላችሁ እኔ እንጃ እኔ አላ የሆነ እውነት ሀይሚ ታደርጋለች እንደዚህ አይነት ስነ ምግባር አላት ብዬ ማሰብ ሰውም አይደለም። ሲጀመር የሰው ልጅ በፊት ህይወቱ እኛ አይመለከተንም ስለ በፊት። ሁላችንም ያለፈ ታሪክ አለን፣ ሁላችንም ያለፈ ህይወት አለን። ያን ብቻ ያለፈውን ዘግተን አዲስ ህይወት ጀምረን ከዛ ሰው ጋር ያለመገናኘት ነው ዋናው ተገቢው ነገር ማለት ነውና ሀይሚ ግን አዎ፣ አወረዋሉ ኢቨን ቀለበት ተቀብያዋለሁ ነው ያለችው ማለት ነው። ቀለበቱን ለምን መቀበል አስፈለገ? ለምንድን ነው አሁን ላይ ወደ ሚዲያ ማውጣት እንደ የተፈለገበት ምክንያት ብሩኬን ለማናደድ ነው ወይ ብሩኬን ለማበሳጨት ነው ወይ ብሩኬ ምን እንደሚልሽ ለመስማት ነው? አይተሻል። ትናንት ተጣላችሁ። ደስ ይበልሽ፣ ደስ ይበለው ልጁ ጥሎሽን ሄደው ቆሞ እንኳን ሊያዳምጥ አይችልም። ለዚውም ትግስት አለው ብሩኬ፣ በስነስርዓት ስርዓት ቆሞን የተናገረው ቆሞኑ ሲሰማው የነበረው ማለት ነው። እና ወንድሜ በጣም አመሰግናለሁ፣ ምንም እያለ ትሪት እያደረገው ነበር። ሲያናግር የነበረው የቀለደች ብህ ነው፣ እኔን እዚህ ጋር ትወደኛለች፣ እኔን እዚህ ጋር ታፈቅረኛለች፣ አንተንም ደግሞ ከኔ ዞር ስትል አንተንም ታፈቅር ካለች ትወድካለች፣ ልዩታ ከሁለት ሰውን የምታጫወተው ብሎ ነው። እንደዚህ ባይልም እንደዚህ ብሎ ነው የተናገረው። ለምን ለእኔም አይዞ አይዞ ትይኛለች ተስፋ ትሰጪኛለች ለእሱም ደግሞ እዛ ተስፋ ትሰጪያለች አንዱን ሰው ምረጪ እኔ እያላት ያለው ማለት ነው እሷ እኔ አላቅም ደግሞ ያልተዋጠልኝ ነገር ከሁለት አመት በኋላ ሲል ሀይሚና ብሩክ ራሱ ከመጡ ገና አንድ አመታቸው ነው ሚቢ አንድ አመታቸው። ሀይሚ ግን አላቅም ዩቲብ መቼ እንደጀመረች ብሩክና ግን ሀይሚ አንድ አመታቸው ሆኗል። ግንኙነት ከጀመሩ ጓደኛ ማሾች ከጀመሩ ሜቢ አንድ ወር አንድ አመት ዋን ኢየር እንደዛ ሆኗቸዋል። እና በዛ በአንድ አመት ውስጥ ጥሩ ነገር አሳልፈዋል፣ መጥፎ ነገር አሳልፏል። ግን ይሄ ነገር እውነት ሊሆን ይችላል። የዛሬ ሁለት ዓመት ነው መጣ የተባለው ማለት ነው። የዛሬ ሁለት ዓመት ከሆነ ከብሩክ በፊት ይሆናል ይሄ ልጅ ማለት ነው ከብሩክ በፊት ይሆናል ይሄ ልጅ ግንኙነት የነበራቸው ማለት ነው። ኤኒዌስ ድምቀቷ እኔ አላቅም፣ ብሩኬን በምን መንገድ አድርገሽ አስተካክለሽ አረጋግተሽ ወደ ሶሻል ሚዲያ እንደምታወጩ አላቅም። ትናንት ግን በጣም ተናዷል። በጣም ተበሳጭቶ ነበረ ጥሎሽ የሄደው ኦልሬዲ። እኛ ፕራንክ ነው ብለን ምናምነው፣ ለምን እንደሆን ታውቃላችሁ? ሶሻል ሚዲያ ላይ ያለ ነገር ነው እንደዚህ መሆን ነገር ግን ልጁ በሲሪየስ ነው። ሀይሚም ትናንት በጣም ተበሳጭታ ፊቷ ላይ ኮስተር ብሎ የመኮሳተር ምልክት ነበር፣ ሲወር ፊቷ ላይ ሲታይባት የነበረው። ሀይሚ ታውቃላችሁ፣ ስትናደድ ፊቷ ሁሉ ከሰል ነው የሚመስለው። እና ብሩኬ ደግሞ ትዕግስት የለውም ተናግሯል። ትዕግስት የለኝም፣ በጣም ስናደድ የማደርገውን አላውቅም፣ ሰው ሁሉ አስቀይማለሁ ብሎ አስባችሁታል። በቃ እኔን ታምነኛለች የምትል የምትሎት ሰው ሲከዳችሁ